ጠጃ እንደዚህ የሚያዘልል እንዴ! እንዴ! እንዴ! አያቶያችን ማናት? እቺ ፊታችን ያለችው የከፈለኝ ልጅ አደይ እኮ ናት። አደይ ኋላ እሷ አደይ መጣች። ያው ባይነህ እያያት እማዬ እኮ ልትመጣ ብላ አይ ያምጣታለሁ ስላት ጊዜ ቤቱ ሞቅ ሞቅ ላድርግ ብላ እንጨት ልታመጣ ሄደች። ምን አለች ንገ አደይ ክፍለ ሀገር እናተው ጋር ሄደች። ግልባጭ ላለው ፋይልና አደይ እንደዛ የተናገርከው እሺ ይቅርታ። የአንተ ይቅርታ ለእኔ ምን ያደርግልኛል? ቆይቼ አደይ ስትሄድ ግን ማሰቢያህንም ነው እንዴ? ጠቅላላ ይዘው ሄደች። አቶ ፍቅር፣ እማዬ ስለ ቤዛ ታውቃለች አለ። ቆይ አንተ ብትሆን እኔን እረስተው ወደ ሌላ የፍቅር ህይወት ትገባለ። ለዴ ባርኮት እና ዴ ኤላ ቤት እንደነበሩ ነግረሽ ያጣላሻቸው አንቺ አደለሽ እንዴ? ዝም ብለሽ ሻፍሻ ትክፈት። እሺ፣ የከፈለ ልጅ አደይ እኮ ናት። አደይ ኋላሳ፣ አደይ መጣች ብራእ ደህና ነሽ? ደህና ነኝ። ደህና ነሽ? ደህና ነኝ። እማዬስ? እማዬ እኮ ልትመጣ ብላ አይ እኔ አምጣታለሁ ስላት ጊዜ ቤቱ ሞቅ ሞቅ ላድርግ ብላ እንጨት ታመጣ ሄደች። ለምን ለምን እሸርሻት? እኛ ስንደርስ አይደርስም? የእሷን ነገር እያወቅሽ መቼ ሰው ትሰማለች? ግን አሁን ጤናዋን ደህና ናት?

ተመስገን፣ አምላኬ ተመስገን። እንድንተያይም አልመሰለኝም እኮ። ተመስገን ልጄ ለቤቷ በቃ። ደህና ነሽ ሞ፣ አደይ እንግባ። ክፍለ ሀገር ሄደች፣ ከቤተሰቦቿም ጋር ተገናኘች፣ እንዲሁም የባርኮቴ እናት ወደ ቤት ተመለሰች። ሰላም ጤና ይስጥልኝ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ ደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁን ስላላችሁ እጅግ በጣም አመሰግናለሁ። አደይ ሰራተኛዋ ተከታታይ ድራማ በክፍል አምሳ ስምንት እንግዲህ ከች ብለዋል። አደይ በባለፈው ፓርት ላይ እንግዲህ በጣም እየሮጠች በነበረበት ሰዓት ነበር ምክንያቱም ልገባበት ከነበረ ቤት አባቷን ስላየችው እንደገና ደግሞ ከዛ ሩጣ ደግሞ ወደነ በቀለ ጋር እንደመጣች ከነ በቀለም ጋር ተገናኝታ ኤላ ጋር በስተመጨረሻ እንደገባችና እንዲሁም ደግሞ ከኤላ ጋር በነበረችበት ሰዓት ኤላ እጅግ በጣም ተቆጥቶት ጩሆባት ማለት ነው። ከዚያ ቤት እንደወጣችና ቀጥታ ወደ እናቷ ቤት እንደሄደች ነው እንግዲህ ማለት ነው። ስለዚህ አሁን ከቤተሰቦቿ ጋር ተገናኝታለች። እጅግ ደስ የሚል ቆይታም ነበራት ከእናት ዋጋ ማለት ነው። እናትም እጅግ በጣም ደስ ብሏቸዋል። የያዙትን እንጨት ጥለው እጅግ በጣም ነው እቅፍ ያደረጓት። እንግዲህ የሆድ ሆዳቸውን ልጃቸውን እያወሯት ነበረ። አደይም እጅግ በጣም ደስ ብሏታል። እንዲሁም ደግሞ እህቷም እጅግ በጣም በመሄዷ ደስ ብሏቸዋል። ምክንያቱም አሁን አደይ ወደ ቤተሰብ ጋር የሄደችው አባቷ አዲስ አበባ ስላለ ስለማያያት አሁን እዚህ በነበረበት ሰዓት ሂጄ እናቴን ማየት አለብኝ በማለት ነው እንግዲህ የሄደችው ማለት ነው። እና እኔ በጣም ነው ያደነኳት በነገራችን ላይ እንግዲህ ያው ዴብ ደግሞ እጅግ በጣም ተጨንቋል፣ ምክንያቱም አደይን እየፈለጋት ይገኛል አሁን ማለት ነው። እና ወደ እነ ኤላ ቤት መጥቶ ነበረ። ኤላ ቤት መጥቶ በነበረበት በሰዓት እንግዲህ ለምለም የትነች ነች ለምለም ነው የምታውቀው አደይ የገባችበትን የምትሰራበትን ቤት ስለዚህ እንድትወስደኝ እፈልጋለሁ ነበር ያለው ማለት ነው። እና ደግሞ ያው ክፍለ ሀገር እንደሄደች እና እናቷ ጋር እንደሆነች እንግዲህ ኤላም ለምለምም ነግረውት ነበር። ዴብ እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ ጥላይን ትሄዳለች? እኔ እያለ እሷ ማናለኝ እያለ በጣም እንትን ሲል ነበረ እና በመጀመሪያ አንተን ያጠፋኸው ብላ ለምለምም ተናግረዋለች ምክንያቱም ሁሉን ነገር ማንም ባለ ተንኮለኞች ባሉህ ነገሮች ሁሉ ሰምተህ እንዴት ነው አንተ ካደይ ላይ እንደዚያ የምትናገራ? ስለዚህ አንተ ልትረዳት አልቻልክም በማለት እንግዲህ ተናግረዋለች እና ጥፋተኛን እነሱን በመስማት እንዴት እሷ ትናገራለህ ብለው ነበረ። እንዲሁም ደግሞ በጣም ለምለም እየጮኸች ስለነበረ ሌላም እተተኝ እንደዚህ አትጩሂ፣ በቃ ምንድን ነው ቀለል አድርጊው እያላት ነበር ማለት ነው። ምክንያቱም አሁን አደይ ሲጀመር አንተ ራሱ ተቆጥታታል። እንደገና ደግሞ እነሱም እጅግ በጣም ነው ቤዛና ፍቅርም ብዙ ነገር ያደረጓት፣ በዚያ ላይም ዲብ ሁሉ ነገር ሲጨማመርባት፣ በቃ ምንም ነገር ልችል አልቻለችም ብላለች ማለት ነው። ምክንያቱም እስከ ዛሬ ችላ እንዴት በዚህ ነገር ልትሄድ ትችላለች የሚለው ነገር በዲብና እንዲሁም በኤላ ላይ ስላደረ ማለት ነው። እና ያው ኤላም ደግሞ አንተ ምን አድርጋታለን የነኝ እንጂ ጥፋተኛው በማለት ዲብ ተናግሮ ነበር። እዚህ በነበረች ሰዓት በሆነ ነገር ተቆጥቻት ነበር። ብቻ ነገሮቹ ተደራርቦባት ነው አሁን የወሰነችው ምርጫ ግን አሪፍ ነው። በማለት እንግዲህ ያው ለምለም ትናገራለች ማለት ነው። እና ደግሞ ተስፋ አትቁረጥም የሚልም ሀሳብም አስቀምጣለች ምክንያቱም ልትመለስም ትችላለች። ነገሮችን ቀስ ብላ ፍቅር እንደዚህ በአንዴ የሚጠፋ ነገር አይደለም፣ በማለት እንግዲህ አሳክላ ለምለም ትናገራለች። እንዴት እሷ ከራሷ እዚያ ሄዳ የራሷን ሕይወት ትጀምራለች፣ ዴቤም እዚህ ይጀምር፣ በማለት እንግ ኤላም ተናግሮ ነበር። ለምለም ቀጥላ እንዴት እንደዚህ ትላለህ? እኔ የሆነ ቦታ በሄድ አንተ ትረሳኛለህ ወይ? ፍቅር እንደዚህ በቀላሉ የሚተው ነገር ነው ወይ? በማለት እንግዲህ ኤላንም ተቆጥተዋለች። ዴብ ግን እሷ ትመለስ እንጂ እኔ መቼም አልቀየርም፣ ቀየርም ያው ነኝ፣ ጠብቃት አለው በማለት እንግዲህ ተናግሯል። እንዲሁም ወደ ቤት ሄዷል። ወደ ቤት በመሄደበት ሰዓትም እጅግ በጣም ተናዶ ነበረ። ፍቅርና ቤዛም እንደዚሁ እየተጨቃጨቁ ነበረ። አንቺ ነሽ፣ አንተ ነሽ በመባባል እጅግ በጣም ሲጨቃጨቁ፣ እንዲሁም ደግሞ ቤዛ በጥፍ ያጩላታለች። አንቺ ነሽ ያጣላልሻቸው፣ አንቺ ባታጣያቸው ኑሮ እሷ አትወጣም ነበር በማለት ብቻ ግን የአደይን መውጣት አብዝታ የፈለገችው እንግዲህ ፍቅር ነበረች ወደ እናቷ ጋር ሄዳለች ደስ ይበል ሲላስ ዲቭ በጣም አሪፍ ነው ነው ያለችው ማለት ነው እና እጅግ በጣም ተደስታለች እሷ ግን አደይ ወደ እነ ባርኮቴ ቤት ተመልሳ ትገባለች ወይንስ አትገባም እንደ እኔ የምትገባ ይመስለኛል በነገራችን ላይ ምክንያቱም የባርኮቴ እናት አሁን ላይ መታለች ትቆጣቸዋለች ነገሮችን በሙሉ ማለት ነው ሁሉም ስርዓት እንዲይዝ ነው የሚሆነው ብዬ አስባለሁ በዚያ ላይ የባርኮቴ እናትና አደይ እንደዚህ በሰራተኝነት ብቻ አይመስለኝም በመካከላቸው የሆነ ነገር አለ ብዬ አስባለሁ ማለት ነውና ወደዚያ ምትመለስ ይመስለኛል። ሙሴም እንግዲህ ከስራ ወደ ቤትም ተመልሶ ስለነበር ፍቅርንም እንደዚሁ ሲጨቃጨቃት ነበር። ለምን እንደዚህ አድርሽ ቤዛ ስለመምጣቷንስ ለምንስ ለማየት ትናገር ያለች በማለት እየጨቀጨቃት ባለበት ሰዓት ነበር እንግዲህ እናቱ ከች ያለችው። ምንድን እያደረክ ነው በማለት እንግዲህ ፍቅርን ሲቆጣት ነበረ እየደረሰችው፣ እና በሌላ በኩል እንግዲህ አደይ አሁንም እንግዲህ ያው በመጀመሪያም ከአገሯ የወጣችበት ምክንያት አለ። አሁንም ደግሞ ሰው እንዳያይሽ ቀስ ብለሽ እየወጣሽ እየገባሽ ተብላ ነበረ። እናቷም እንግዲህ ያው ለምለምን ለማውራት ለስልክ ማለት ነው ለኔትወርክ ስላስቸገራት ወጣ ብላ ነበረ። በዚያን ሰዓት እንግዲህ ከዚህ በፊት ሲፈልጓት እየነበሩ፣ እንዲሁም ደግሞ ሲመኟት እየነበሩ አደይን ማለት ነው አይተዋታል። እና አደይንሽ ወይ መታነ ወይ በማለት እንግዲህ ሲነጋገሩባት ነበር ማለት ነው። እና አደይ አሁንም ሌላ ማለት እንግዲህ ከአዲስ አበባ ቦታ ክፍለ ሀገር ልት ነገር ይደርስባታል። ምክንያቱም እንግዲህ ያው አባቷን ያናግሩትና እንደዚሁም ደግሞ እሷን ይይዟታል ብዬ ነው የማስበው፣ እንደኔ ማለት ነው። ምክንያቱም እንግዲህ ከመጣች አሁን እንዳታየን እያሉ ሲሸሸጉ ነበር። ያ ማለት እንግዲህ ለማጥመድም ለመያዝም እያሰቡ ይመስለኛል ማለት ነው። እና አዴ ያው ሁሉ ነገሮች አልፋ ደግሞ እንደገና ሌላ ስቃይ ውስጥ እንግዲህ ሊገባ ነው ማለት ነው። ብቻ ግን እጅግ በጣም ከባድ ነው። እና ውድ የቻናሌ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስል ነበር። በእያላችሁበት ሰላማችሁ ይብዛልኝ፣ መልካም ጊዜ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ።